ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ቲኬት መቁረጥ፣ ገንዘብ ማስተላለፍ፣ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት፣ ፈጣን አስተማማኝና ቀላል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የተወሰና ምን ጉዳይ ያነሳን የአያክስን ጉዳይ እንመልከት። ከአምስት ጨዋታዎች በፊት በዘጠኝ ነጥብ ልዩነት ይመራ ነበር። ከዛ በኋላ ግን ዋንጫውን ያነሳው ፔስቪ ነው። ይህንን ጉዳይ እናንሳ። የአያክስ ደጋፊዎች፣ አሰልጣኞች፣ ተጫዋቾች አዘን በግልጽ የሚታይ ነበረ። ምክንያቱም ዘጠኝ ነጥብ በጣም ብዙ ነው፣ አደለ አምስት ጨዋታ እየቀረ። ይህንን ጉዳይ እንመልከተው። ለፔስቪ ያው በጣም ጥሩ ጊዜ እንደነበረ መማየት እንችላለን። ግን የአያክስ በጣም የሚያስቆጭ ከጨዋታው በኋላ በቀደም ዮሐን ክራይፍ አሬና ድሮ አምስተርዳም አሬና የሚባለው የአያክስ ስቴዲየም የሆነ የቀበር ቦታ ነበር ይመስሉ የነበረው ሐዘን፣ ጸጥታ፣ ለቅሶ ሁሉም ይገርም ነበር። አሰልጣኝ ፍራንቼስኮ ፋሪዮሊ ወጣቱ አሰልጣኝ ትላንትና፣ ምናልባት ይህንንም ትራውማ መቋቋም ስላልቻለ ሊሆን ይችላል፣ ከክለቡ ጋር በአንድ ሀሳብ መስማማት አልቻልንም አልና ከሀላፊነት ራሱን አነሳ። የረጅም ጊዜ ሮቤርቶ ዲዘርቢ ምክትል ሆኖ ይሰራ የነበረ የሰርጂ ምራት ክሊፍ ሌላኛው ክለብ የኒስ አሰልጣኝ ሆኖ ያለፈውን የውድድር ዘመን ያሰለጠነ ሰው ነው። የ2023/24 የውድድር ዘመን ሳይጠበቅ አያክስ ና አምስተኛ ሆኖ የጨረሰው ቡድን በዚህ አመት ለዋንጫ እንዲቃረብ አድርጓል። በእርግጥ በሲዝኑ ብዙ ክሬዲት ሊያገኝ ይችላል። ቀጥሎም ሌላ ደህና ስራ ሊያገኝ ይችላል ምናልባት በሀገሩ በጣሊያን ግን አለቀሰ። ስቅስቅ ብሎ ቁጭ ብሎ ምን በጣም የሚገርም ስሜት ነበር። አሰልጣኞች በተለይ እንደዚህ ዲሞንስትሬቲቭ ሲሆኑ አታይም፣ ሲያለቅሱ ምናምን አለቀሰ በጣም አምርሩ ሌላም በቃ ስቴዲየም ውስጥ ይታይ የነበረው ስሜት። ቫውት ቬሆርስት አንዱ ካሜራ ማን ይዞት ሲጠጋ ወደ ሳብሎ ሲገፈጥረው ምን ሲለው ንዴቱ ሁሉ ፊቱ ላይ በግልጽ ይታይ ነበር። ሌሎችም ተጫዋቾች በጨዋታው ፍጻሜ የነበራቸው ስሜት በጣም ጥልቅ ሐዘን እና ብስጭት፣ መደንገጥ ሊሆን ይችላል። አስታውሳለሁ ሳለሁ የዛሬ ወር ምናምን ሊሆን ይችላል ስለ አያክስ ጥቂት አንስተን ነበር። ያለ ብዙ ዝውውር፣ አምና በውጤት ብቻ ሳይሆን አያክስ ለረጅም ጊዜ አሁን ተቋማዊ ምስቅልቅል ውስጥ ያለ ነው። ማርክ ኦቨርማርስ ለክለቡ እንስት ሰራተኞች አጓጉል ምስሎች ይልክ ነበር። በዛ ምክንያት ኦቨርማርስ የፒተር ቦዥ ቡድን ከዩናይትድ ጋር ለዩሮፓ ሊግ ፍጻሜ ሲደርስ የቴንሀግ ቡድን ሶስት ጊዜ ኤሬ ዲቪዜ ሲያሸንፍ እና ለቻምፒየንስ ሊግ ሴሚፋይናል ሲደርስ ሌሎችም ዋንጫዎች ሲያሸንፍ፣ የቡድኑ ገንቢ የነበረው እሱ እነዛን ሁሉ ተጫዋቾች ያመጣው ኦቨርማርስ ነው። የቀድሞ የአርሰናል የባርሰሎና ተጫዋች በጣም ጎበዝ የስፖርት ዳይሬክተር ነው። ምናልባት ያ ታሪኩ ነው ሌላ ትልቅ ኃላፊነት እንዳያገኝ ያደረገው እንጂ ምናልባት ወደ አርሰናል ያልመጣው በአንድሪያ ቤርታ ፈንታ። በዛ ታሪኩ ምክንያት ኤድዊን ቫንደርሳር ለቀቀ። ኤድዊን ቫንደርሳር ደግሞ ሲኢኦ ነበር። የቫንደርሳርና የኦቨርማርስ የጋራ ጥምረት ነው፣ በቅርብ አመታት አያክስ ለነበረው ስኬት ትልቅ ሚና ነበር። ግን ባለፈው አመት እንደምታቂው ስቬን ሚስሊንተት መጣ። ስቬን ሚስሊንተት ደግሞ ድሮ ዶርትሙንድ፣ በኋላ አርስናል ስቱትጋርት የስፖርት ዳይሬክተር ሆኖ የሰራ ያል ዳይመንድ አይስ አለው ና የሚባል ሰው እሱ ደግሞ በቃ የእሱ ኮንታክት ሊስት ላይ ያሉትን ተጫዋቾች ና ማምጣት ጀመረ። ብዙዎቹ አልተሳካላቸው፣ ምስቅልቅል ያለ ነበር ጉቦ ምን የኮረፕሽን ስካንዳል ብዙ ነገሮች ነበሩ። አያክስ ከዛ ሲዝን በኋላ ለዋንጫ እንዲህ ሲቃረብ የሚገርም ስኬት ነበር፣ ያልተጠበቀ ነበር። አያክስ በዚህ ዓመት ቶፕ ስሪ ውስጥ ቢጨርስ እንደ ስኬት ይታያል፣ ምክንያቱም ይሄ ቤዙ በጣም ዝቅ ያለ ስለነበር መጨረሻ ላይ የሆነባቸው ነገር ምሳ እንዳነሳቸው፣ አምስት ጨዋታ ሲቀረው በዘጠኝ ነጥብ ይመሩ ነበር። ከተቀሩት አምስት ጨዋታዎች ስድስት ነጥብ ብቻ ማግኘት በቂ ነበር ለአያክስ፣ በየጨዋታው በአቬሬጅ አንድ ነጥብ ምናምን ማግኘት ማለት ነው። በተለይ ደግሞ ከማርች 30 ላይ ያንን የዘጠኝ ነጥብ ጋፕ ሲፈጥሩ ያሸነፉት ፒኤስቪ አይንድሆቨንን ፊሊፕስ ስታዲዮም ላይ ነው፣ ዋና ባላጋራቸው የፒተር ቦዥ ቡድን ላይ ነው ያንን ድንዝ ትልቅ ድል ያገኙት። ከዛ የተቀሩት ጨዋታዎች በሙሉ ከፒኤስቪ ያነሱ ጨዋታዎች ናቸው። እና ማንም ሊያስቡ አይችልም። አሁን አንዳንዴ ለምሳሌ መርቶ መርቶ መርቶ የሆነ ሳያሸንፍ የሚቀር ቡድን ልታይ የዋንጫ ታሪክ የሌላቸው ቡድኖች አሉ። እንደ አይነት እንግሊዞቹ ቦትል ጆብ ይሉታል እንደ አይነቱን ነገር እና መጨረሻ ላይ አንደር ፕሬሽር እንትን ይላል የዋንጫ ስነ ልቦና ስለሌለው ያ ክለብ። አያክስ ግን ቢያሸንፍ ኖሮ ለሰላሳ ሰባተኛ ጊዜ ነው የሚያሸንፍ ሀብታም የዋንጫ ታሪክ ያለውን ከማንም የሆላንድ ቡድን በላይ ያሸነፈ አምስት ጊዜ ቻምፒንስ ሊግ ማሸነፈ በቻምፒንስ ሊግም ቢሆን ከብዙ ትልልቅ ክለቦች በላይ ቻምፒንስ ሊግ ያሸነፈውን ስቶሪ ነው አያክስ። አንዳንድ ትልልቅ ክለቦች ቻምፒንስ ሊግ ማሸንፈው አያቁ በዛ ካየሹ፣ በአያክስ የዋንጫ አፋፍ ላይ ደርሶ ሸብረክ የሚል አይነት ስነ ልቦና ያለው ክለብ አይደለም እንደ ክለብ። ሌላ ቢሆን ለምሳሌ በፊት ባየር ሌፈር ኩዘን እንደዛ ነው ቫይስ ኩዘን ኔቨር ኩዘን የሚባለው ጫፍ ይደርስና መጨረሻ ላይ ኮላፕስ ያደርጋል። እና ሁሉ የሚነገረው በቃ አንድ ጊዜም ቡንደስሊግ ሊጋ አሸንፎ አያውቅምና በታሪክ ውስጥ የለም እኮ። ታሪክ ደግሞ ይጫወታል። ለዚህ ነው አሁን በብዙ ሎጂካል ምክንያት ነገ ቶተናም ያሸንፋል ብቴ ያስኬዳል። ለምሳሌ በዚህ ዓመት ሶስት ጊዜ ተገናኝቶ ሶስት ጊዜ ቶተናም አሸንፋ ባለፉት ሁለት ዓመታት ባለው ሪከርድ እንዲያው ብታል ያያቸውም፣ በሊጉም ቢሆን አንዱ ከአንዱ ብዙም የተሻለ አይደለም። አንድ ነጥብ ምናምን ልዩነት ያላቸው ናቸው። አንዱን በተለየ ሁኔታ በእግር ኳሳዊ ምክንያት ለመገመት የሚያስችል በቂ ምክንያት የለም። እንዲያውም ካልሽ የቅርብ ጊዜ ታሪክን ከወሰድ ቶተንሃም ልት ትችላለች። እንዲያውም በቀደም ጋሪ ኔቪል ከብሩኖ ፈርናንዴዝ በስተቀር አለ ጋሪ ደንዝዣ ያለው ሲል ነበር። አሁን አልዳደርም ዩናይትድ ሲሸንፍ ነምን አለ በቀደም ምንም አይመስለኝም አሁን ምናምን አለ። ና ግን የቶተንሃምን ቲም አይና ከብሩኖ በስተቀር የቶተንሃምን ላይናፕ መስበር የሚችል ተጫዋች ያለ አይመስለኝም አለ። የቶተናም ተጫዋቾች ሁሉም ፊት ከሆኑ ከቪካሪዮስ ከሶላንኪ ድረስ ያሉትን ብንወስድ ሌላ ሊመጣ ሊመጣልኝ አይችልም። ከሮሜሮ ና ከሚኪ ቫንደቪን የሚሻል ሴንተር ሃፍ የለም። ከፔድሮ ፖሮና ከዴስቲኒ ውዶጊ የሚሻል ፉልባክ የለም፣ ምናምን እያለ ብቸኛው የሚታየኝ ብሩኖ ነው። ምልልሽ ፈልጌ ነው ይሄ ነገ የሚጫወተው ይሄ ፋክት ብቻ አይደለም ማለት ነው። ይሄን በተስማሚ አይ አምስቱ የዩናይትድ ተጫዋች ይገባል፣ አምስቱ የቶተና ማለት ቴት እንደ እንትኑ። ግን ታሪክ ደግሞ አለው። ማንቸስተር ዩናይትድ እንዲህ ሆኖ እንኳን ዋንጫ ሲያሸንፍ በቅርብ ዓመታት ያየ ነው ቡድን ለአንድ ጌም። በዚህ ዓመት በዩሮፓ ሊግ አስራ አራት ጨዋታ አድርጎ አልተሸነፈም። አንድ በእያንዳንዱ ጨዋታ ላይ ጎል አስቆጥሮ ታሪክ ይጫወታል። ለአያክስ ታሪክ አልተጫወተለትም ዘንድሮ ያ ታሪክ አልተጫወተለትም። በአውሮፓም ይሁን በሀገሩ ያለው ታሪክ አልተጫወተለትም። ምክንያቱ ኃይለኛ በሰባቱ የአውሮፓ ሊጎች በትንሹ በታሪክ ታይቶ አይታወቅም። እንዲ አይነት ኮላፕስ በታሪክ ታይቶ አይታወቅም። እንደው እንደው በጣም በቅርብ ጊዜ እንውሰደው ካልን ለአንድ አሸናፊ ቡድን ሁለት ነጥብ ነበር ድሮ ይሰጥ የነበረው። ከዛ ሶስት ነጥብ ተደረገ። ለእያንዳንዱ ድል ሶስት ነጥብ መሰጠት ከተጀመረ ወዲህ በተለይ ደግሞ ታይቶ አይታወቅም። አምስት ጨዋታ እየቀረው ዘጠኝ ነጥብ ርቀት ላይ የነበረ ቡድን ዋንጫውን አቶ አያቅ ኦፕታ ከዛ ጨዋታ በኋላ በራሱ ሲሙሌሽን 99 ፐርሰንት የኤሬዲቪዜ ሻምፒዮን አያክስ ነው ብሎ ነበር። ያ ታሪክ እሱን የሚያሳይች ማለት እንግዲህ ሊሆን አይችልም። እንደዛ ይሆናል። 29ኛው ሳምንት ነው ከተቀሩት 15 ነጥቦች ሊያውም ሁሉንም ጨዋታ ፔስቬ ቢያሸንፍ ተብሎ ፔስቬ ወደ ሮተርዳም ሄዶ በሮቢን ቫን ፐርሲ ከሚሰለጥኑ ፋይኖርድ ጋር ሁሉ ጨዋታ ነበር አስቸጋሪ ጨዋታ ነው በእርግጥ አያክስ ከኦትሬክት ጋር ይጫወት ነው በኦትሬክት ዘንድሮ በጣም ጥሩ ቲም ነበር ለአውሮፓ ስፍራም አልፏል ቢሆንም ፋይኖርድ የበለጠ ትልቅ ቡድን አልተገመጠም ከዛ ሁለት የሚገርሙ ውጤቶች ነበሩ አንደኛው ከዚህ በሜዳው ፔስቬን ካሸነፉ በሳምንቱ አራት ለዜሮ በኦትሬክት ተሸነፉ በአምስተርዳማሪ ነው ከዛ አስራ አምስተኛው ቀን ላይ ደግሞ ኒሜኸን ከሚባል ሌላ ቡድን ጋር በሜዳቸው ሶስት ለዜሮ ተሸነፉ። ሁለቱ ጨዋታዎች ላይ ሮኒንግ ጋር ከሚባል ቡድን ጋር ደግሞ ከሜዳቸው ውጭ ተጫውተው የዛሬ ሳምንት ገደማ እስከ ዘጠና ዘጠነኛው ደቂቃ ድረስ ሁለት ላ እንዲመሩ ነበር። ያኛው ቡድን በአስር ተጫዋች ነው የሚጫወተው። ዘጠና ዘጠነኛው ደቂቃ ላይ ያቻነት ጎል ተቆጠረባቸው። በስፓርታክ ሮተርዳም ተሸነፉ ሶስት ለሁለት እና አንዳንዶቹ ቡድኖች ደግሞ ለምሳሌ ኡትሬክት ጥሩ ቡድን ቢሆንም በዚህ ዓመት አንድም ቡድን ላይ አራት ጎል አስቆጥሮ አያቅም። አያክስ ላይ አራት ጎል አስቆጠረ። ክሮኒንገን በታሪኩ ወደ አያክስ ሜዳ ሄዶ አሸንፎ አያቅም፣ ክሮኒንገን ሳይሆን ስፓርታክ መሰለኝ አሸንፎ አያቅም። ከሜዳ ውጭ ዓመቱ ሙሉ አራት ጨዋታ ብቻ ነው ያሸነፈው። አያክስ ሜዳ ላይ ሄዶ ሶስት ለዜሮ አሸነፈ። ክሮኒንገን በአስር ተጫዋች ነበር የሚጫወት፣ አስራ ሁለተኛ ስፍራ ላይ ያለው ቡድን እሱ ደግሞ በአስር ተጫዋች አስር ተጫዋች ወደ ዘጠና ሶስተኛው ደቂቃ ላይ ነው ተጫዋች በቃ እየወጣባቸው፣ ግን አርቢትሮ ዘጠኝ ደቂቃ ነበር የጨምሩ። ዘጠና ዘጠነኛው ደቂቃ ላይ ነው ያቻነቱ ጎል የተቆጠረባቸው። እና በአምስቱ የአውሮፓ ሊጎች ሲደመር ፖርቱጋልና ሆላንድ ተጨምረው በታሪክ ታይቶ አይታወቅም። ኦፕታ ምን ይላል? የኔ ታሪክ ድርሳን ላይ የኔ ዴታ ቤዝ ላይ ያሉት ምሳሌዎች ይልና እንደዚህ ጨዋታው ሄዶ ማለት ነው 1998 ላይ ማንቸስተር ዩናይትድ አራት ጨዋታ 34 ኛው ሳምንት ላይ 38 ጨዋታ ነው የሚደረገው በሰባት ነጥብ አርስናል የሚበልጥ ነበር። አርስናል ከዛ በኋላ ነው ኦቨርተርን ያደረገው ነው የፕሪሚየር ሊግ ሻምፒዮን የሆነ። አንድ የሚያነሳው ምሳሌ እሱ ነው። በሴሪያ 2001 2002 የውድድር ዘመን ላይ አምስት ጨዋታ እየቀረው ዩቬንቱስ በስድስት ነጥብ ልዩነት ይመራ ነበር። መጨረሻ ላይ ኢንተር ሻምፒዮን ሆነ። በአንቸሎቲ አንድ የማይወደዱት በዚህ ሲዝን ምክንያት ነው። በዩቬንቱስ ደጋፊዎች ያው ድሮ የሚላን ሰው መሆናቸው ምናምን ብቻ ሳይሆን በእነዚህ ሁለት የመጨረሻ ሁለት ባጧቸው የዋንጫ ታሪኮቻቸው ምክንያት ነው። በሄዱ ቁጥር ወደዛ ስቴዲየም በጠቅላላው የሚወደዱ ሰው ሆኖ፣ ግን በዩቬንትዲ ኮሚኒቲ የሚወደዱ አይደሉም። አንዱ ምክንያት እሱ ዶርትሙንድ ሁለት ሺ አንድ ሁለት ሺ ሁለት ላይ የቡንደስሊጋ ሻምፒዮን ሲሆን ሶስት ጨዋታ እየቀረው ከሌቨርኩሰን በአምስት ነጥብ አንሶ ነበር የተቀመጠው። የክላውስ ቶፕ መለር ቡድን ልክ እንዳሆኑ እንደ አያክስ ኢምፕሎድ አደረገ። በፈረንሳይ ሊግ ሎንስ ሁለት ሺህ አንድ ሁለት ሺህ ሁለት የውድድር ዘመን ላይ ከሊዮን ሀያ ዘጠነኛው ሳምንት ላይ ደርሶ በአምስት ነጥብ ርቀት ላይ ይገኝ ነበር። እሱ ተቀልብሷል። በስፔን ሰማንያ አንድ እና አርባ ሰባት ላይ አስራ ዘጠኝ አርባ ሰባት በእነዚ ሁለት ሲዝኖች ያኔ በእርግጥ ለአሸናፊ ሁለት ነጥብ ነበር ይሰጥ የነበረው። ስለዚህ ሁሌ እድላለሽ ማርጅኑ በአንድ ጨዋታ በሶስት ነጥብ አይሰፋም፣ በሁለት ነጥብ ነው ይሰፋ ነበር። ግን እንደዛም ቢሆን በእነዚህ ሁሉ ሲዝኖች የአሁኑን ያህል የዘጠኝ ነጥብ ርቀት አምስት ጨዋታ እየቀረው ሆኖ አያውቅም። እንዴት እንደሚብራራ አይታወቅም። ለዚህ ነው ቶታል ኮላፕስ ነው በቃ የሚባለው። የስነልቦና ምናምን እንዳለ ለአያክስ የሚሰራ ይመስለኝ። ፕሬሸር ፊል ያደርጋሉ። በኦትራክት ከተሸነፍሽ በኋላ ፔስቪ እንደገና ማገገም ሲጀምር፣ ግን ደግሞ የውድድር ዘመኑ ድራማዊ መገለባበጦች ነበሩት። ይሄኛው ሲዝን ሲጀምር አንደኛ አያክስ ለዋንጫ ይፎካከራል የሚል ግምት አልነበር፣ ቅድም ባነሷቸው ምክንያቶች አምና እንዲያውም በውድድር ዘመን የመጀመሪያው አጋማሽ ላለመውረድ ነበር ይጫወት ነበር። አንድ ፕሮግራም ሁሉ ሰርተናል፣ አያክስ ሊወርድ ምናምን ብለን። እንደዚህ አይነት ሲዝን ነበር እያሳለፈ የነበረው ከተቋማዊ ምስቅልቅሎቹ ባሻገር። ስለዚህ አያክስን ማንም ሰው አልገመትም፣ ምናልባት ፋይንወርድ ምናምን፣ ግን ፋይንወርድም አርነ ስሎትን አጥቶ ስለነበር ሌሎች የሚያጣቸው ተጫዋቾች ስለነበሩ ፋይናርዱ ላይ ጥያቄ ነበር። ስለዚህ ፔተር ቦዥ ፔስቬ አምና ምርጥ እግር ኳስ የተጫወተው አይ ቲንክ ሳይሸነፍ ዋንጫ የወሰደው ቲም በዚህም ዓመት አይነን ይደግመዋል ተባለ። ነ ሲጀመር አስሩን ጨዋታ አሸነፈ። ከአስር አስር ነ ሰላሳ ነጥብ ከአያክስ በዘጠኝ ነጥብ ይበልጥ ነበር። የሆነ ጊዜ ጥር ላይ ነው ህዳር ላይ። ከዛ ድንገት ማሸነፍ አቆመ። ደግሞ ፔስቬ ራሱ መጨረሻ ላይ ደግሞ ራሱ ቀልብሶት ሻምፒዮን ሆነ። የዚህ ቡድን አምበል ደግሞ ያው ጆርዳን ሄንደርሰን ሻምፒዮን ቢሆኑ ኖሮ የአምበልነት ማዕረግ ስላለው ዋንጫውን የሚያሸንፍ የነበረው እሱ ነው። ግን በመሀል አያክስ ፔስቬ፣ አያክስ ላይ እንዲህ አይነት ከምባክ ከማስመዝገቡ በፊት ሌላ አንድ ጨዋታ ላይ ሲዝኑን የሚያብራራ አንድ ሌላ ከምባክ ነበሩ። ቫንፐርሲ ፋይኖርድን ከሜዳቸው ውጭ በሮተርዳም ገጠሙና ሁለት ለዜሮ ፋይኖርድ ይመራ ነበር ፋይኖርድ ሁለት ለዜሮ ይመራ ነበር እስከ ረፍት ድረስ። በሁለተኛው አጋማሽ ነው ውጤቱን የቀለበሱት። መጨረሻ ላይ ደግሞ ሁለት እኩል ሆኑ። ዘጠና ደቂቃ ካለፈ በኋላ ዮዋ ላንግ የሚባለው የቀድሞው የአያክስ ተጫዋች የማሸነፊያ ጎል አስገባ። ላንግ ሲባል ቴናግ ነው የሚመጡብኝ። አንድ ቪዲዮ አላቸው እሱ ላይ ሲያንባርቁ የሚታዩበት እኛ ለአንተ ንጫወት አንተ ለቡድኑ መጫወት አለብህ ብለው ሲገስጹት የሚያሳየሳቸው ወርክ ኤቲክ ማሳያ ምን እየተባለ ይነገር ነበር ስብስቡ አስደናቂ አይደለም ይሄኛው የአያክስ አንዳንድ ሰዎች እንዲያውም በታሪክ መጥፎ የአያክስ ስብስብ ነው በጥራት ደረጃ ይላሉ። በጠቅላላው ካየሹ ፋሪዮሊን ማድነቅ የሚያስፈልገው ለዚህ ነው። ስብስቡ በአያክስ የቅርብ ጊዜ ታሪክ ከመጥፎቹ መካከል እንደ አንዱ የሚቆጠር ከሆነ እንግዲህ ለዋንጫ መፎካከራችሁ ብቻውን መደነቅ አለበት ማለት ነው። ግን መጨረሻ ላይ 29 ጨዋታ አድርገሽ በ9 ነጥብ ርቀት እየመራሽ ደግሞ፣ እነሱ ጋር 34 ጨዋታ ነው የሚደረገው እንደ እንግሊዝ እንደ ሌሎቹ ሊጎች 38 ጨዋታ ይሄ እንደ ቡንደስ ሊጋ ሆነ ደሞ ፈረንሳይ እንደሆነ ማለት ነው። 18 ስለሆኑ 34 ጨዋታ ነው የሚደረገው። አልቋል ማለት ነው ዋንጫውን በቅርብ ርቀት እያየሽ ሆኖ ማለት ነው። ስለዚህ በጣም የሚያስገርም ነው። በአያክስ ታሪክ የመጀመሪያ ውጭ ሀገር አሰልጣኝ ነው ፍራንቼስኮ ፋሪዮኒ። ስለዚህ አዲስ ታሪክ ሊሆንለት ይችል ነበር። ወጣት ነው። በጣም ጥሩ አፕካሚንግ አሰልጣኝ ነው። ካራጉምሩክ የሚባል የቱርክን ቡድን ያሰለጥን ነበር። ግን ሁሉም ቡድኖቹ ላይ አንድ የሚታይ ተመሳሳይ ነገር እንደ ፓተርን አያለሁ አንደኛ በኒስ አሰልጣኝነት የውድድር ዘመኑን የመጀመሪያ አጋማሽ ከፔስፌጋ ከፓሪሳን ጃማ ጋር በጣም ቅርብ ነበር። እንዲሁም የኤንሪኬ ቡድን ለመጀመሪያ ጊዜ የተሸነፈው በእሱ ኒስ ነው። አምና ማለት ነው። አስታውሳለሁ፣ በኒስ ነበር ለመጀመሪያ ጊዜ የተሸነፈ ከዚያ ሁለት የውድድር ዘመን አጋማሽ ላይ ቡድኑ ኮላፕስ አደረገ። በካራሙ ጉሞኩም ተመሳሳይ ነገር ነበር በቱርክ ሁለት የቱርክ ቡድኖችን አሰልጥኗል። የመጀመሪያው የውድድር ዘመን አቀ እስከ ዲሴምበር ድረስ ከነ ፌነር ከነ ጋላ ከነ ሌሎቹ ትልልቅ የቱርክ ቡድኖች ጋር ይፎካከር ነበር። መጨረሻ ላይ ኮላፕስ አደረገ። አሁንም በአያክስ ተመሳሳይ ነገር ነው ያጋጠመው። የስነልቦና ጉዳይ ይሆን የፊትነስ ጉዳይ እንደሆነ አላውቅም፣ ግን ይሄ ነገር እየተደጋገመበት ነው። መጨረሻ ላይ እንግዲህ በዚህ መንገድ ዋንጫውን አጥተውታል በአውሮፓ ታሪክ ታይቶ አይታወቅም። አምስት ጨዋታ እየቀረው ዘጠኝ ነጥብ ርቀት ኖሮት ዋንጫውን ያጣ በታሪክ የመጀመሪያው ቡድን ሆነ። እንግሊዞቹ ለዚህ ነው ጥሩ ቃል ያላቸው፣ ቦትል ጆ። አያክስ እንደዛ ሊሆ በጣም አስገራሚ ነበር የፒኤስቪ ዋንጫውን ማንሳት። በእርግጥ ሁለቱም የምጭሻ ጨዋታቸውን አሸንፏል፣ ነገር ግን ከዘገየ ሆኗል። የካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገራት ገንዘብ ሲልክሎ በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ5 ዶላር እስከ 20 ሺ ዶላር መላክ ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል ዘመናዊና አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶርና ከጉግል ፕሌይ ስቶር በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ። እንደ ስማችን ብርሃን ነው ስራችን። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ?